አንድ ጊዜ በተለይ የማረሳው በአንድ ከተማ ላይ እኛ ቸርች በሌለችበት ከተማ ላይ ወንገልን ለማሰራጨት ከተማው ላይ ከሌላ አካባቢ ቸርቾች መጥቶ በዛ ከተማ ላይ ክሩሴድ እንድናደርግ አቀድንና እኔ ቀደም ብዬ ከሳምንት በፊት ከብቻ መጸለይ ጀመርኩኝ። ጥቂት ወገኖች አሉ በከተማ ውስጥ። እነሱ ቦታን አዘጋጁልኝና መጸለይን ተያያዝኩኝ። በሳምንቱ መጨረሻ ፍራንስ አርብ ከሰዓት ሊጀምር ስል እኔ ጠዋት ጨርሼ ተጥበ ወደ አገልግሎት ለመሄድ የተዘጋጀሁ እያለሁ ኮንፍራንሱ ሊካሄድበት ካለው ድንኳን ተተክሏል። ከዚህ ድንኳን ከተተከለው አጥር ቀጥሎ ካለው ቤት ሰው ይሞታል። አንዲት ታዋቂ ሴት ትሞታለች። እነዚህ ድንኳን ተካዮቹ የከተማ ጥቂቱ ነዋሪዎች ወደ እኔ መጡ። ወደ ጸሎት ቦታ ሲመጡ ነው ጨርሼ እየታጠብኩ ነበር። እዛ ጊዜ ላይ በቃ ፕሮግራማችን ተበላሻ አሉ። ምንድን ነው? በቃ ሰው ሞት፣ ታዋቂ ሴት ናት። የከተማ ሁሉ አይቀርም ልቅሷን ሷን ለማስከበር ይመጣሉ ስለዚህ ሁለት ድንኳን መትከል ስለማይቻል እዚህ የለቅሶ ድንኳን፣ እዚህ ደግሞ የምስጋና ማድረግ ስለማይቻል ፕሮግራማችን ተበላሸ ያሉ። እንደዚህ ሲሉኝ ወደ ልቤ በፍጥነት የመጣ ምንድን ነው፣ በጸሎተ ላይ በጸሎተ ጊዜ ጌታ የተለየን ነገር እንደሚያደርግ ጠቅላላ በጠቅላላ መልኩ የተቀበልኩት መልእክት ነበር። ግን ምን እንደሆነ ገና አላውቅም፣ ጠብቃለሁ። እነሱ ይሄንን ነገር ሲነግሩኝ ወደ ልቤ የመጣው ምንድን ነው ጌታ የተለየ ነገር ማድረግ ጀምራለው ያለው ነገር ራሱ ይሄ እንደሆነ በውስጥ ተረጋገጠ። እቺ ሴት ሞታ እንደማትቀር በሷ ሰበብ ፕሮግራማችን መበላሸት እንደሌለበት አምንን መጸለይ እንዳለብን ይሄ ሀሳብ ልቤን ሞላ። ታዲያ ጸለያችሁ ምናምን ብዬ ስጠይቃቸው ምን ትቀልዳል? እንደ ከመሞቷ በፊት ሰምተን ብንሆን ኖሮ እንጸል ነበር። አሁን ከሞተች በኋላ ምን ምን ለማድረግ ነው ምን ጸል ይሆ ምናምን አይነት እና የቀለጥኩ መሰላቸው። የማይመስል ነገር ነው ለነሱ። እና እስኪ ወደዚያ ውሰዱኝ አልኳቸው እንሄድ አልኳቸው። አራት ናቸው እነሱ አንድ ላይ መርዶውን በወፍራሙ ሊነግሩኝ የመጡት። ሁለቶቹ ቀደሙኝ፣ ሁለቶቹ ይከተሉኝ ነበረ እና ወደዛ እየቀረብን ስንመጣ ሁለቶቹ ሸሹ። ከኋላ የጠፉ ሁለቶቹ እንደምንም ቀድሞኝ ስለነበረ እስከ ቦታው ስንደርስ በከተማው ላይ ጩኸት፣ በለቅሶ ምክንያት በሞት ምክንያት ለቅሶ ጩኸት ሲሆን የወታደር ካምፕ ነበረ ከዛው ከፍ ብለው በከተማው ላይ የሃይማኖት ግጭት የተፈጠረ የመሰላቸው ወታደሮች አራት ወታደሮች መጥተው ግጭት ያለ መሆኑን ሲያዩ ሰው ሞት ልቅሶ መሆኑን አይተው እዚህ በር ላይ የሆነ እንጨት አለ። እንጨቱ ለዚህ ተደግፎ ቆሞ ይመለከቱ ነበር። እነሱን እያየኋቸው ገባሁ ቤት። እንደገባሁ አጨበጨኩ። ትላቅ ጸጥታ ሆነ። እዛ በኋላ የት እንዳኖሯት ጠየቅኳቸው። እንደዚህ እንደ አካባቢው ባህል መሰለኝ፣ ጓዳ ግማሹ ተሰብሮ እዛ ውስጥ ነው አስከረኑ የተቀመጠው። ተገንዘው ማለት ነው። አንዱ ሰው አንተኝ። እዛ በኋላ ወደ ላይ አለፍኩኝ። ጌታ ሆይ፣ አሁን ፕሮግራሜ አይጋጭም። እቺ ሴት እንድትሞትኛ አንፈቅድም፣ አንፈልግም ስለዚህ ነፍሷ ይመለስ በኢየሱስ ክርስቶስም፣ ብዬ ስሟን ጠየቅኳቸው። አረሳሁም እስከ ዛሬ ስጴ ብለው ሰጡኝ። እዛ ስጴ ብዬ በወፍራም ድምፅ ጠራኋት። ብድግ ብላ እያለች ብድግ ብላ ቁጭ አለች። በዛ ጊዜ ቅድም ቁጭ ብሎ ያለቅሱ የነበረው በሌሎች የያዙ የነበረው ሁሉ ሽሽታቸውን ቀጠሉ። ግማሹ ቤት ሰብሮ ሲወጣ፣ ሌላው በበር ላይ ሲወጥ ከሌል ናሁን ሀይለኛ ቁጣና ጩኸት ሲሆን እልልታ የተቀላቀለ ሌሎች መነሳቷን ሲያዩ ደንግጧል። ሌሎች ሌሎች ደሞ ደስታቸውን ሲለቁ ቅድም ወታደሮችን የላኩ የቀሩት ወታደሮች ደግሞ ከነዛ የበለጠ ነገር የተፈጠረ የመሰላቸው ሌሎች ወታደሮች መጡ። አሁን እኔ ጸልዬ እሷ ከተነሳች በኋላ የሚቀጥለውን እንዲያደርጉ ሲወጣ ገና አምስት ሌሎች ወታደሮች መጥተው እነዛን እየጠያየቁ ናቸው። ምንድን ነው በቃ ከዛ በኋላ የሆነውን ነገር ነገርኳቸው። ከመጀመሪያ ከነበሩት ሁለት ሰዎች በኋላ ላይ ከመጡት ሶስት ሰዎች ጌታን ተቀበሉ ከወታደሮቹ ጌታን ተቀበሉ። ከዛ በኋላ እዛ ከተማ ላይ ላዘጋጀነው ኮንፈረንስ ሌላ ስብከት እስከማያስፈልግ ሁሉ ከተማው ተገለበጠ። በቃ ከተማው ተገለበጠ። ጥሩ ኮንፈረንስ ሆነ። በኮንፈረንሱ መጀመሪያ ፕሮግራም ላይ አንድ ሰው ጉባኤውን መርቶ እኔ ሊሰብክ መጽሐፍ ይዤ ገና እንጸልይ ቃል ብዬ ገና ከመጸልዬ አንድ ሽባ እንዲህ እግሩ ወደ ኋላ የተሰበረ ሰው ብድግ ብሎ ይቆምና ሩጫውን ይቀጥላል፣ እየጮኸ ኢየሱስ ጮኸኝ። እኔ አላውቀውም። የሚያውቁት ይጮሀሉ እሱ ይጮሀል ህዝቡ ሁሉ ተረበሸ። በጸሎት ውስጥ እኔ ጸሎቱን ደስ ብሏቸው በቀድሙ ነሳችው ሴትዮዋ ስሜት ተደስቶ የሚጮሁ ይመስለኛል እንጂ ምንም አዲስ ነገር የተፈጠረ አልመሰለኝም። ለካ የሆነ ኃይል ተፈጥሮ ነበር እና እሱ ስሮጥ ህዝቡ ሁሉ ተከትሎ ትሮጣል። እሱ ደስታውን ሳይችል ቅርቶ ይሮጣል፣ ህዝቡ ደግሞ እሱን ለማየት ይሮጣል። ጸሎቱን ጭርሽ ሲነሳ እኔና የተወሰን መድረክ አካባቢ ህዝብ ጥሎን ሄደዋል። እኛ በቃ ፕሮግራማችን እንደዚህ ተበላሸ ምናምን ብለን እያወራን እያለን ህዝቡ ከተማውን አካሎ ዞሮ መምጣት ጀመረ። እሱ ፊት ለፊት ይሮጣል፣ ህዝቡ ተከትሎ የቀረውንም ህዝብ የከተማውን ህዝብ ሰብስቦ አመጡልኝ። በቃ ይህ የማይባል ኮንፍራንስ ትልቅ ኮንፍራንስ ሆነ። በከተማ ላይ ትልቅ ቸርች በዛ ቦታ ተተከለኝ።